ሰላም ጤና ይስጥልን ክቡራንት መልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን እንሆ በአማራ ክልል እየተደረገ ያለው ጠንክሮ ቀጠለ በሀገሪቱ የሚስተዋለውን ችግር መቅረፍ አልተቻለም ተባለ። በፋኖ ቋሪት ታላቅ ጀብዱም ተፈጸመ። ኩባንያው ኢትዮጵያን ለቆ ወጣ። የመፈንቅለ መንግስት የመፈንቅለ መንግስት ሙከራ ተደረገ። ለህወሃት ክፍፍል ፕሬዚዳንቱ ተጠያቂ ተደረጉ። ጠቅላይ ሚኒስትሩም ከጥይት ወደ ድሮን ማምረት ገብቻለሁ አሉ። መርዝ ያበላቸውም ሴት ተፈረደባት። ማይነማር ለኢትዮጵያ ሲኦል መሆኗ ተገለጸ። የመንግስት ሰራተኞችም ከሀገሪቱ እንዲወጡ ታዘዘው በቅድሚያ ወደ ፋኖች ዜና እናመራለን። ወደ ቋሪት ወረዳ ለመግባት በተከታታይ ቀናት የተደረገው ሙከራ መክሸፉ ተገለጸ። ከፍተኛ ቁጥር ያለው የመከላከያ ኃይል ላይ እርምጃ መውሰዱን ፋኖ ገለጸ። የአማራ ፋኖ በጎጃም ራስ ቢትወደድ መንገሻት ቲከም ወይም አምስተኛ ክፍለ ጦር ገርመው ወዳወቅ ብርጌድ ፋኖች ወደ ቋሪት ወረዳ ከተንቀሳቀሱ የመከላከያ ኃይል ጋር ከፍተኛ ውጊያ ማድረጋቸው ነው የተገለጸው። በዚህም ታላላቅ ጀብዱ መፈጸማቸውን ተገልጧል። በተለይም መከላከያ ኃይሉ አርሶ አደሩ ላይ አካባቢው ነዋሪ አግኝቶ የቀበረ ሲሆን በየቦታ ወርቆ ያልተነሳው የሬሳ ቁጥር እጅግ ከፍተኛ መሆኑ ነው የተገለጠው ጅጋ ላይ አረንዛ ዳሞት ብርጌድ ፋኖቹ መፈናፈኛ ሳጥተው ከፍተኛ ውጊያ ማድረጋቸውና ከፍተኛ ቁጥር ያለ የመከላከያ ኃይል እጁን መስጠቱና ብዙዎቹን መሳሪያ መማረካቸውም ነው የተገለጸው። በሌላም በኩል በዚሁ የአማራ ፋኖ ተጋድሎ የቀጠለ ሲሆን፣ በተለይም በትላንትናው ሌሊት ጀምሮ የአማራ ፋኖ በጎጃም የአገው ምድር ከፍተኛ ተጋድሎ ማድረጉም ተገልጿል። በጎጃም እየተደረገ የሚገኘው የጠላት ላይ የተወሰደው እርምጃ ከፍተኛ መሆኑ ተጠቁሟል። በተለይም በጎጃም አገው ምድር ሶስተኛ ክፍለ ጦር በፋኖ ወታደር አስር አለቃ ኤፍሬም አጥናፉ ብርጌድ ሻለቃ ሁለት ተርቦች ባደረጉት ከፍተኛ ልዩ ኦፕሬሽን ነው በጠላት ላይ ከፍተኛ እርምጃ የወሰዱ መሆኑ የተገለጸው። በተለይም ገዛኝ ቀበሌ የነበረው ተሞክሮ በተለይ አድማ ሚሊሻ በታኝና ፖሊስ ሰራዊት ላይ ከነተ ተኪዎቻቸው ከፍተኛ እርምጃ ወስደውባቸዋል። ከቀናት በፊትም ከየቦታው ተለቃቅመው ወደ ወረዳው የገጠር ከተማ ገዛኝ ገብቶ የነበረው የጠላት ኃይል በተደጋጋሚ ጊዜያቶች የተደረጉበት እርምጃ እጅግ ከፍተኛ እንደሆነም ነው የተገለጸው። በተለይም በሃምሳ አለቃ ማስተዋል ታደሰ፣ ሀምሳ አለቃ ፋንታውን እና ፋኖ ዘመን አዲስ እየተመራ የተደረገው ተጋድሎ እጅግ ከፍተኛ ውጤት ማምጣቱም ነው የተገለጸው። ከሰላሳ አንድ 1 ጊዜ በላይ ወደ ቀጠናው ተንቀሳቅሶ ከነበረው የመከላከ ኃይል ጋር ተፋልሞ ሰላሳ አንድ ጊዜ ሁሉ ከፍተኛ ድል ማስመዝገቡም ነው የተገለጠው። በአካባቢው ከመቶ በላይ የጠላት ኃይል መደምሰሱንና እንደዚሁም ልዩ ኦፕሬሽን ጨምሮ በርካታ ግዳጆች ላይ በታላላቅ ጀብዱ መፈጸማቸውም ታውቋል። በመከላከያ ኃይልና በአዲስ ቅዳሜ ከተማም በመንቀሳቀስ አስበው የነበረው የመከላከያ ኃይል የብርጌድ ዋና ጦር መምሪያ መቶ አለቃ አዲስ አለም ጌታን የመሩት የአስር አለቃ የፍሬ ማጥራፉ ብርጌድ ሻለቃ ከፍተኛ የጦር አመራር ጭምር ላይ እርምጃ መውሰዳቸው ነው የተገለጸው። በሌላም በኩል ጫራ አቋርጦ ወደ ገዛኝ ሊገባ የነበረው የጠላት ኃይል በአማራ የብረት በሮች በአማራ ፋኖ በጎጃም አገው ምድር ሶስተኛ ክፍለ ጦር ቤተወደድ መንገሻ ጀንበር የብርጌድ ትንታጎች ላይ ከፍተኛ እርምጃ መውሰዳቸው ነው የተገለጸው። ትግሉ በተለያዩ የአማራ ግዛቶች አሁንም ጠንክሮ መቀጠሉ እየተገለጸ ሲሆን፣ በአጠቃላይ በትናንትናው ልዩ ኦፕሬሽን በተደረገው ተጋድሎ ከፍተኛ የጦር መሳሪያና ምርኮ መገኘቱም ነው የተገለጸው። ትግሉን አጠናክሮ እየቀጠለ የሚገኘው የአማራ ፋኖ በተለያዩ አካባቢዎች አሁን ወደፊት እየገሰገሰ መሆኑ ታውቋል። የአማራ ፋኖ በጎንደር ዞዛ አምባ ንጉስ ክፍለ ጦርም ከፍተኛ ተጋዝሎ በማርገ ከውርጃና ከብነት ተነሶ ገላ መታጠቢያ ላይ ያሉ ፋኖችን ለማፈር ሙከራ ያደረገው የት መከላከያ ኃይል በተለይም የዞኑ አምባ ንጉስ ክፍለ ጦርና የጣይቱ ክፍለ ጦር አካል የሆነችው አሳምነው ብርጌድ ጋር በመሆን ሊያልፍ መቶ ካፍኑ ከፍተኛ ጉዳት የደረሰበት መሆን ነው የተገለጸው። በተለያዩ አካባቢዎች የሚደረገው ውጊያውንም ጠንክሮ የቀጠለ ሲሆን በጎጃም አገው ምድርም ክፍለ ጦር ኤፍሬም አጥናፎ ብርጌድ ደፈጣ በመያዝ በተለይም አገዛዙ ኃይል ላይ ከፍተኛ ድል መቀናጀቱም ተገልጿል። በተለይም ከአዲስ ቅዳሜ ወደ አሸዋ ጉዞ ሲያደረግ የነበረው ድሽቃ ጫነ አንድ ፓትሮል በኤፍሬም አጥናፎ ብርጌድ ልጆች በአሸዋ ደፈጣ ሲመታ ከፍተኛ ጉዳት የደረሰበት መሆኑ ነው የተገለጸው። እጅግ እየጠነከረው የፋኖ ትግል አሁን በተለያዩ ቦታዎች እየቀጠለ ሲሆን፣ በሸዋም ታላላቅ ጀብዶች መገኘታቸው ነው የተገለጸው። ጀግኖቹ በሸዋ ጠቅላይ ቀጠና የሚንቀሳቀሰ የአማራ ፋኖ በሸዋ ከስም ክፍለ ጦር ነበልባል ብርጌድ ከአምሳ አለቃ ፍቃዱ ጥላሁኑ ዋና ጦር አዛዥነት በምክትል ኦፕሬሽን ምክትል ጦር አዛዥ አስር አለቃ ሸዋቀና ኦርጌሳ የሚመሩት የብርጌዱ ቃኘውና ማንዲስ ከሺ አለቃ ሁለት ጋር በመሆን በተለያየ ተጋድሎ ድል መጎናጸፋቸው ነው ይሄ የተገለጸው። በተለይም በሌሊት ከምሽቱ ሶስት ሰዓት ቀያ ከተማ መሃል አረርቲ ከተማ አዲሱ ከብትተር አካባቢ ለቅኝት የወጣውን የመከላከያ ኃይል ላይ የወሰዱት እርምጃ እጅግ ጠንካራ መሆኑን ተገልጿል። ቀጫጭኖቹ ፋኖች እስከ የሚያደርጓቸው ተጋድሎች ከፍተኛ የመከላከል ኃይል ላይ እርምጃ መውሰዳቸውም ተገልጿል። በተለይም ሁለት ከፍተኛ አመራሮች ከናጃቢዎቻቸው ከፍተኛ ቁጥር ያለው መሳሪያና አንድ የመገናኛ ሬዲዮ ማርከው ግዳጃቸውን በተገቢ ሁኔታ መፈጸማቸው ነው የተገለጸው። በተለያየ ጊዜያቶች የሚደረጉት ተጋድሎች አሁን ጠንክረው የቀጠሉ ሲሆን፣ በአማራ ክልል ያለው ተጋድሎ ከፍተኛ ውጤት በማምጣት ላይ እንደሆነ ነው የተገለጸው። ህብረተሰቡም ከፋኖች ጎን መቆሙ ለትግሉ መጠንከር ከፍተኛ አስተዋጽኦ እንዳበረከተም ተገልጧል።

ኩባንያው ኢትዮጵያን ለቆ መውጣቱ ተገለጸ። ሴክተር ግሩፕ በፖለቲካ አለመረጋጋት ምክንያት ነው ከኢትዮጵያ ኩባንያውን ዘግቶ ለመውጣት እየተገደደው ተብለዋል። በስዊዘርላንድ ዋና መስሪያ ቤት ያደረገው ሲል ሰሌክተር ግሩፕ በሰሜን ኢትዮጵያ ክላስ ከሚገኘው የምርት ማዕከሉ በፖለቲካ አለመረጋጋትና ና በወታደራዊ ሁኔታዎች ምክንያት ወደ ኬንያና ኡጋንዳ መዛወሩን አሳውቋል ኩባንያው የዚህን ውሳኔ ምክንያት በኢትዮጵያ ያለው ሁኔታ ለሰራተኞች ደህንነት ስጋት መፍጠሩና ና የሎጂስቲክ ችግሮች መከሰታቸው እንደሆነ ነው አክሎ የገለጸው በኢትዮጵያ የሚስተዋለው ያለመረጋጋት ሁኔታ ስራዎቻችንን በአግባቡ ማከናወን አልቻልንም እያለው ይህ ኩባንያ በሌላ አፍሪካ ሀገራቶች ለመንቀሳቀስ ግድ ሆኖብናል ሲል ነው የገለጠው ይህም ውሳኔያ በኩላንዚያ አካባቢ ከአንድ ሺህ በላይ የስራ እድሎችን የሚያሳጣ ሲሆን በቀጥታ ሆነ በተዘዋዋሪ ወደ አስር ሺህ የሚሆኑ ሰዎች እንደሚጎዳም ታውቋል። ኩባንያው ከአካባቢ ማህበረሰብ ኢኮኖሚያዊ ሕይወት መስመር እንደነበረና መውጣት ትልቅ ጉዳት እንዳስከተልም ነው የተገለጸው። ካፒታል ያገኘው መረጃ እንደሚያመለክተው ከሆነ ለሴክተር ግሩፕ በኬንያና ኡጋንዳ ያሉትን የምርት ማዕከላት በማጠናከል ለደንበኞቹ የምርት አቅርቦት እንዳይቋረጥ ማረጋገጡም ገልጿዋል። ወደፊት ሁኔታዎቹ ሲሻሻሉ ወደ ኢትዮጵያ ሊመልስ እንደሚችልም ነው የጠቆመው ይሁን እንጂ በአሁኑ ሰዓት ይህንን ስራዎቹን ለማከናወን ባለመቻሉ ምክንያት አካባቢውን ለቆ ለመሄድ መገደዱንም ገልጸዋል ህዋት በህዋት እየተደረገ ያለው ፍጥጫ ወይም የቀጠለ ሲሆን ለህዋት አመራሮች መከፋፈል ምክንያት የፕሪቶሪያው ስምምነት እንደሆነ ዶክተር ደብረ ጽዮን ገለጹ። አንዴ ሞቅ፣ ሌላ ጊዜ ደግሞ ረገብ እያለ የቀጠለው የህዋት አመራሮች ሽኩቻ መነሻው በፕሪቶሪያ ስምምነት ላይ የተሳተፈው የአቶ ጌታቸው ረዳ ቡድን ምንም መፈጸምና ለመፈጸም እንዳለበት በተገቢው ሁኔታ ሳይደራደር የፈጸመው ስህተት ነው ሲሉ ተችተውታል። በተለይም ዶክተር ደብረ ጽዮን እንደገለጹት ከሆነ ከሊቀመንበር ደብረ ጽዮኑ በተለይም ኒው ሞኒቶርስ ከተሰኘው ሚዲያ ጋር ከነበራቸው ቆይታ እንደገለጹት ከሆነ በተለይም ለሚታየው ፖለቲካ ውጥንቅጥና ችግሮች መቆራቆስ ዋነኛው ምክንያት በማለት ስምምነቱ የክፋፍሎ መነሻ ነው ክፍፍሎ መነሻ ነው ሲሉ የገለጡት አቶ ጌታቸው ወደ ደቡብ አፍሪካ ይዘውት የተጓዙት ተደራዳሪ ቡድን በጦርነቱ ለደቀቀችው ትግራይ ጦርነቱ ብቻ እንዲያስቆሙና ከዚህ ያለፈ ያነሰም ነገር እንዳይፈጸም ነበር ተልኮ የተሰጣቸው ሲሉም ገልጸዋል። ዶክተር ደብረ ሲሆን ይሁን እንጂ የክልሉ መንግስት በሚያፈርሰው ትእዛዝ ጭምሪ ይዘው መጥተዋል ያሉት በዚህ ምክንያት አሁንም ጭምር ከዚህ የመከፋፈልና ልዩነቶች ሊከሰቱ ምክንያት እንደሆነም ነው የገለጹት። በዚህና በሌሎችም ምክንያት በትግራይ ክልል ውዝግቡ የቀጠለ ሲሆን በነ ደብረ ጽዮንና መንጆሪኒ የሚመራው ታጣቂ መፈንቅለ መንግስት ለማካሄድ ጥረት ማድረጋቸውም ተገልጧል። በተለይም በመቀሌ ከተጨማሪ ጀምሮ ስራ ቃይ ደቡብ ምስራቅና ደቡብ ዞኖችን ጨምሮ በኃይል ለመቆጣጠር እንቅስቃሴ መጀመራቸውም ታውቋል። ይህ የመፈንቅለ መንግስት ኦፕሬሽን የነ ደብረ ጽዮንና መንጆሪኒ ቡድኑ አገልጋዮች ከሆኑት ጆን መዲናና ማሾ በየነ ምግባሬና ሌሎችም የጦር አዛዦች ጋር የተቀናጀ እንደሆነ ነው የተገለጸው። ይህ ጉዳይ ወደ አሁን ነው እልባት የማይሰጠው ከሆነ አሁን ችግሮቹ እየተባባሱ እንደሚሄዱም ተገልጿል። በተለይም ታጣቂዎቹን እያሰማሩ መሆኑን የተገለጹት ጆን ሜሪ እና ማሾ በየነ ምግባይ እንደውም ወዳ አምቢታይ በጣም ችግር እየፈጠሩ እንደሆነ ነው የተገለጸው። የፕሪቶሪያ ስምምነት በማፍረስ የጦርነት አዋጅ እየተጀመረ ይገኛልም ተብሏል። የትግራይ ወጣቶች ለዚህ የክፋት ሴራ ህገወጥ ቡድን መኮንን ከጊዜ አስተዳደር ጎን በመቆም ትግላቸውን እንዲጀምሩ እንዲጀምሩም ነው የተገለጸው። ይህ ግን በመንግስት ጣልቃ ገብነት ወይም የብልጽግና ሰዎች እንዳሉበትም መረጃዎቹ እየጠቆሙ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ የመከላከያ አቅሞቹን የምናጎለበት ለመዋጋት አይደለም ሲሉ ተገለጡ። ከጥይት ማምረት እስከ ድሮን ማምረት ግን መጀመራቸውን ነው እየገለጹ የሚገኙት። ጠቅላይ ሚኒስትሩ የኢትዮጵያ መከላከያ አቅምን የምታጎለብተው ትላንት አቅም ይዘው ለሚነሱት ኃይሎች ብዙ ጊዜ እንዳስቡ ለማስቻል እንደሆነ ነው የገለጹት። ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ እነዚህን አቅሞች የምናጎልበትን ለመዋጋት አይደለም ሲሉ ነው የተናገሩት። ይሁን እንጂ በተደጋጋሚ ጊዜያት ሰሞኑን ከፍተኛ የጦር መሳሪያ ምረቃ እያ ማድረጋቸውና ብሎም እስከ ድሮን ማምረት መግባታቸው ለአንዳንዶቹ አስገራሚ ጉዳይ ብለውታል። ጥይት ማምረት አሁን የተጀመረው ብለው የዋሽንግተን ጠቅላይ ሚኒስትሩ ይህ በጣም ስህተት ነው። ከግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ ጥይት ማምረት የተጀመረ ሲሆን አሁን ግን ብለው ብለው ድሮንም ማምረት ጀምረናል፣ ለገበያም አውለናል የሚሉት የጦር መሳሪያ ሽያጭ ብለው በጣም አስገራሚ ነው ሲሉ ብዙዎቹ ተችተውታል። በኦሮሚያ ክልል አምቦ ከተማ አቅራቢያ የሚገኘው የሆሜቾ ጥይት ፋብሪካ የጎበኙት ጠቅላይ ሚኒስትሩ አብይ ኢትዮጵያ ከወታደራ ግብይት አንጻር የነበራትን ውስንነት ከሞላ ጎደል ትፈታለች ሲሉም ነው የገለጹት። ይሁን እንጂ በተለይም በኢትዮጵያ የሚደረገውን ሰላምና መረጋጋት ለማስፈን ጥረት ማድረግ ሲገባቸው በተቃራኒው የጦር መሳሪያ እያመረቱ የሚያሳዩት ሁኔታ ማንን ለማስፈራራት ነው ሲሉም ይጠቁማሉ አንዳንዶችም። ይሁን እንጂ በፋኖ በኩል ያለው ትግል ጠንክሮ የሚቀጥል እንጂ በእንደነዚህ የመሳሪያ ግብይቶች እንዳወዚሁም ደግሞ በማምረት የሚመጣ የፍራቻ እና ስጋት ይኖራል ተብሎ የሚገመት አይደለም ሲሉ በተለይም በፋኖ ተጋድሎ ላይ የሚያደርጉት አካላት ገልጸዋል። አሁን ትግላችን በፈለገው መሳሪያ ቢደራጅ ቢመጣ ቢሰራ ምንም ሌል ቢሞከር በመንግስት በኩል የሚደረጉትን እንቅስቃሴዎች ከቆም ነገር አንቆጥረውም፣ ትግላችንን አጠናክረን ወደፊት እንገሰግሳለን ሲሉም ተናግረዋል። የኢትዮጵያ ታሪክ ድጋሜ የኤሌክትሪክ ታሪፍ ድጋሜ ዋጋ ጭማሪ ሊደረግበት መሆኑ ተገለጠ። የኢትዮጵያ ኤሌክትሪክ አገልግሎት ከሚያዚያ እስከ ሰኔ ወር ድረስ መኖሪያ ቤት ታሪፍ 0.5 ኪሎግራም ዋት ሰዓት የሚጠቀሙ ደንበኞች የፍጆታ ታሪፋቸው 60 ሳንቲም እንዲከፍሉ የሚደረግ እንደሆነም ነው የገለጸው። በተደጋጋሚ ጊዜያቶች የትራፊክ የታሪፍ ጭማሪ ማድረጉ እጅግ እያስቆጫቸውና በከፍተኛ ኪሳራ ውስጥ እየገባን ነው የሚሉት ተጠቃሚዎቹ የመኖሪያ ቤት ታሪፍ በተመለከተ ከ51 እስከ 100 ኪሎ ግሮዋት የሚጠቀም ደንበኞች 1 ብር 49 ሳንቲም አንድ መቶ አንድ እስከ ሁለት መቶ ኪሎዋት ብር ከ67 ሳንቲም ከሁለት መቶ አንድ እስከ ሶስት መቶ ኪሎዋት የሚጠቅሙ ደንበኞች ደግሞ ሶስት ብር ከ84 ሳንቲም እንደሚከፍሉ ና በየኪሎዋቱ መጠን ክፍያው የሚለያይ እንደሆነ ነው የገለጹትም ይሁን እንጂ የኢኮኖሚ እድገት በሌለበት ከፍተኛ ጫና እየተፈጠረብን ነው ሲሉ ነው በተለይም በነዋሪዎቹ ላይ ቅሬታ እያቀረቡ የሚገኙት ይህንን ምላሽ ለመስጠት በመንግስት በኩል ያደረግነው ጥረት አልተሳካም የአቤቱታ አቅራቢዎቹ ጉዳይ መፍትሄ የሌለው በመሆኑ የተገለጸው። በታይላንድ የሚገኙ ኢትዮጵያኖች ማይነማ ከፍተኛ የስቃይ ምድር ሆናብናለች ሲሉ ተናገሩ። ከማይናማር እገታ ወጥተው ታይላንድ ካምፕ ከነበሩት ኢትዮጵያውያን መካከል ሰላሳ ሁለቱ ወደ ሀገራቸው መግባታቸውን መንግስት ገልጿል። ይሁን እንጂ እጅግ ቁጥራቸው የበዛ ኢትዮጵያውያን ዛሬም በማይናማ ስቃይና መከራ ውስጥ እንዳሉ ነው እየተገለጸ የሚገኘው። በተለይም ዛሬ ጠዋት ከኢትዮጵያውያን ወደ ሀገራቸው ተመልሰዋል የተባሉት እነዚህ ወጣቶች ልጆቻቸው ለሀገራቸው እንዲበቅሉ ያደረገላቸው ምስጋና አቅርበዋል። ቤተሰቦቻቸው ከተመላሾቹ መካከል ሰላሳ ሰላሳ ሁለት ልጆች መምጣታቸውን አረጋግጠናል ሲሉ ነው የገለጹት። የውጭ ጉዳይ ሚኒስትር በበኩሉ ሰላሳ ሁለት ልጆች እንዲመጡ ማድረጉን የገለጸ ሲሆን ሚኒስትሩ ባወጣውን መግለጫ ከማይናማር እገታ ወጥተው ወደ ታይላንድ ከተሻገሩ አንድ መቶ ሰላሳ ሶስት ኢትዮጵያውያን መካከል የተወሰኑት አሁን መግባታቸው ነው እየተገለጸ የሚገኘው ይሁን እንጂ ከሰባ ኢትዮጵያውያን አሁን ስቃይና መከራ እያየን ነው የሚሉት ኢትዮጵያኖቹ ከቦታ ወደ ቦታ እየወሰዱ መከራና ስቃይ እያሳዩናል ሲሉም ነው የገለጹት በተለይም በማይናማር ወታደራዊ ሰዎች እየተጠበቁ እንዳሉ የሚገልጹት ኢትዮጵያኖቹ እኛ በጣም አስከፊ ሁኔታ ላይ ነን ሰባ እንሆናለን አሁን ስቃይ መከራ እያየንን የምንገኘው ማንም ግን የደረሰ የለም የለም በተቻለ መጠን እባካቸው ጉዳዩ ለሚመለከተው የመንግስት አካል አሳውቁሉን ሲሉም ጥያቄያቸው አቅርበዋል። እኛ መከራ ውስጥ የገባንበት ዋናው ምክንያት በሀገራችን የሚስተዋሉት ድርር ችግሮች መፍትሄ በማጣታችን ምክንያት የመጣ ነው ሲሉም ነው። በተለይም በመከራ ውስጥ የሚገኙት ኢትዮጵያኖች አቤቱታቸውን አድርሱልኝ ሲሉ የገለጹት፣ ችግሮቻችን በጣም በርካቶችም ናቸው ሲሉ ገልጠዋል። አዲስ አበባ። በአዲስ አበባ ጉለሌ የክፍለ ከተማ ወረዳ ስምንት የመጸዳጃ ቤት ፍሳሽ ከዋናው መስመር ቱቦ ጋር ያገናኙ ሁለት የንግድ ቤቶች 6000 ብር መቀጣታቸው ነው የተገለጸው። በህገወጥ መልኩ ያደረጉትን ይህንን በተመለከተ ነው የሚመለከተው የከተማ አስተዳደሩ እርምጃ ወስጃለሁ ሲል የገለጸው የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን። ይህንን እርምጃ እንደሚቀጥልም አክሎ ገልጿል። ጸጥታ ናውና እንደዚሁም ደግሞ በአካባቢው የሚገኙትን ንጽህና ሁኔታዎች ያለመጠበቅ ከፍተኛ ቅጣት ያስከትላል ሲልም ነው አክለው የገለጹት። በተደጋጋሚ ጊዜያቶች የተገለጥላቸውን ማስተካከያ ሊያርሙ ባለመቻላቸውን እርምጃ ለመውሰድ የተገደድ ነው ሲሉም ገልጿል። የመንግስት ኃይል በአዲስ አበባ ቅዳሜና እሁድ የኢትዮጵያ ወንጌላዊ አማኞች ቤተ ክርስቲያን ካውንስል እና ቢልግራም አሶሲሽን በጋራ ያዘጋጀው መለከታዊ ጉብኝት ለኢትዮጵያ የተሰኘው መርሃ ግብር በትላንትናው ዕለት መጠናቀቁ ተገለጸ። በተለይም የሃይማኖታዊ ጉዳይ አይደለም፣ በተለይም ጠቅላይ ሚኒስትሩ የራሳቸውን መንግስት በተደራጀ ሁኔታ ይቀጥል ዘንድ የሚያደርጓቸው እንቅስቃሴዎች ነው ሲሉም ብዙዎቹ ይህንን ሃይማኖታዊ ሰበካ ወቀሳ አስከትለውበታል። ጉዳዩ የሚመለከታቸው በተለይም የሃይማኖቱ የፕሮቴስታንት እምነት ተከታይ ሳይቀሩ ይህንን ሃይማኖታዊ ጉባኤ ተቃውሞ እያቀረቡበት ይገኛሉ። ኢትዮጵያኖች በተለያየ አገራቶች የሚያደርጉት ጉዞ በህይወታቸው ላይ አደጋ እያስከተለ መሆኑም ነው የተገለጸው። በተለይም በሳውዲ አረቢያ እየተደረገ ያለው ጉዞ በተመለከተ ጉዳቱ እየከፋ እንደሆነም ብዙዎቹ በመግለጽ ላይ ይገኛሉ። ችግሩ የከፋ ነው። ዛሬም በአገራችን መኖር አልቻልንም። በዚህ ምክንያት በተለያዩ አገሮች ስደት መዳረጋችን ነው። በዛም በምንሄድባቸው አገራቶች ሁሉ የሚደርስብን መከራና ስቃይ እጅግ እየከፋ ነው ሲሉ ነው የገለጹት። በኢትዮጵያ የሚስተዋለው የኢኮኖሚ ውድነትን እና የኑሮ ጫና መብዛት ያስከተለብን መከራና ስቃይ ዛሬም ጭምር በሀገራችን ለመኖርና ሀገራችን ለመስራት አልቻንም ሲሉ ይገልጻሉ። በኢትዮጵያ የሚስተዋለውን በተመለከተ ወጣቶቹ በባህር ሄደው በአዞ ተርፎ ሳውዲ አረቢያ ድንበር ወታደራዊ ተኩሶች እየደረሰባቸው ከፍተኛ ስቃይ ውስጥ መግባታቸውም ተገልጿል። ምን ማድረግ እንደምንችል አናቅም። በተለይ በተደጋጋሚ ጊዜያቶች የሚደርስብን ስቃይና መከራ በሀገራችን መኖር ያላስችለን ጉዳይ ነው ሲሉ ነው እየገለጹ የሚገኙት። በኢትዮጵያ የሚስተዋለው ችግር መቅረፊያ ያጣ ጉዳይ ነው ሲሉም ይገልጻሉ። በኢትዮጵያ ያለው የነዳጅ እጥረት ከፍተኛ በመሆኑ ምክንያት ሰዎቹ ዛሬም ችግር ውስጥ መግባታቸው ተገለጸ። በደሴ ከተማ አንድ የነዳጅ ማደያ መጥቶ የተሰለፉ ተሽከርካሪዎች ቁጥር በዚህ በምስሉ ላይ እንደሚታየው ከፍተኛ ጭቅጭቅና ነዳጅ ይሰጠኝ የሚለው ሰልፉም እጅግ የረዘመ መሆኑ ነው እየተገለጸ የሚገኘው። ኢትዮጵያ ላይ የሚስተዋለው የነዳጅ እጥረት ዛሬም እየከፋ መሄዱ ነው የተገለጸው። በተለይም ቀኑን ሙሉ ተሰልፈን መሸት ሲል ሰዓት ደርሷል፣ ማሽን ሞቀ፣ ሌላም ሌላም ምክንያት ይሰጡናል። አሁን ችግሩ ስን የገባ ነው። ለዚህ ችግራችን መፍትሄ የሚሰጠን ማንም አካል የለም። በተደጋጋሚ ጊዜያቶች የምናቀርባቸው ጥያቄዎችም ምላሽ አላገኙም ሲሉ ነው በተለይም ነዳጅ የሚፈልጉት ግለሰቦች ቅሬታቸውን እያቀረቡ የሚገኙት በመንግስት በኩል ችግሩን ለመቅረፍ አሁንም እየተወሰደ ያለው እርምጃ እጅግ አናሳ መሆኑም ተገልጧል። ታላቅ የዋጋ ቅናሽ የሚል ማስታወቂያ በለጠፉ በትክክል ቅናሽ ስላለማድረጉ የሚያመለክት መረጃ ያላቀረቡ ላይ እርምጃ ወስጃለሁ ሲል የአዲስ አበባ ንግድ ቢሮ ገለጸ። ባለፉት ሰባት ወራት ብቻ አሰሳ በማድረግ በተለይም ማስታወቂያ በተጠቀሰው አንድ ሺ እስከ አንድ መቶ አርባ ስምንት ነጋዴዎች ላይ እርምጃ መውሰዱን ነው ያሳወቀው። እርምጃ ከተወሰደባቸው ነጋዴዎች መካከል በተለይም ታላላቅ የበዓል ቅናሽ የሚሉ የወረቀትና የባነር ማስታወቂያውን ለጥፈው የእቃዎቹ የቀድሞ ዋጋ ያልቀየሩ ቅናሽ ምንም ያክል እንዳልሆነ ለምን ያህል ጊዜ እንደሚቆይ ያልገለጹ ይገኙበታል ሲል ነው የገለጠው። በቢሯቸው ሸማቾች መብት ጥበቃ ዳይሬክተር ተስፋ ዓለሙ፣ አባ ረዳ ታላቅ የዋጋ ቅናሽ የሚል ማስታወቂያ ቢለጥፉ በትክክል ቅናሽ አለማድረጋቸው የሚያመላክቱ መረጃዎች ያላቀረቡ ላይ እርምጃ ወስጃለሁ ሲል ነው የገለጠው። ዩኒቨርሲቲው የሚሰጠን መረጃዎች ህገወጥ ናቸው ብለን ጥያቄ ብናቀርብም አዳማጭ አላገኘንም፣ ሲሉ ተማሪዎቹ ተናገሩ። በተሰጠን መረጃ ላይ እምነት የሌለባቸው ተግባሮች ተፈጽመዋል፣ ስለሆነም ማስረጃዎቹን ይስተካከሉልን ብለን ተደጋጋሚ ጥያቄ ብናቀርብም መፍትሄ አላገኘንም፣ ሲሉ ነው የወላይታ ሶዶ ዩኒቨርሲቲ የገለጹትም የዩኒቨርሲቲ ተማሪዎቹ የተለያየ ሰርቲፊኬት ውሰዱ ተብለናል፣ የተሳሳተ ሰርቲፊኬት ነው አስተካክሉልን፣ ስድልም ለእንግልት እየተዳረግን ነው ሲሉ ቅሬታቸውን አቅርበዋል። የወላይታ ሶዶ ዩኒቨርሲቲ ዶሮ ጠርጫ ቅርንጫፍ ተመራቂዎች ከዋናው ካምፓስ ጋር የተለያየ የመመረቂያ ሰርተፍኬት ወይም ቴምፕ ውሰዱ በመባላቸው ነው። ቅሬታቸውን ቢያቀርቡም ቅሬታቸውን የሚቀበልና የሚያስተካክላቸው አካል ባለማገኘቱ ይህንን ቅሬታቸውን አቅርበዋል። ተመራቂዎቹ ሀገር አቀፍ የመውጫ ፈተና አልፈን ከተመረቅን ከሳምንት በላይ ብንቆይም አንድ ዩኒቨርሲቲ ተምረን የተለያዩ ሰርተፊኬት ውሰዱ ተብለናል። የተሳሳሰ ሰርተፊኬት አስተካክሉልን ስድልም አዳማጭ አላገኘንም ሲሉ ነው ቅሬታቸውን ያቀረቡ። በዩኒቨርሲቲው በኩል ይህንን በተመለከተ በተለይም ሰርተፍኬቶች ተሰጥቶ እንደማያውቅና በመጥቀስ ለምን ያህል በነሱ እንደተደረገና ይህም እንዲስተካከልላቸው ነው ሲል ገልጿል። ለምን ብለን በተጠየቅላቸው ምክንያት ግን የሚናገሩት ተመራቂዎች ዋናው ካምፓስ ተመራቂዎች ከወጡ ከሁለት ዓመት በላይ ቆይተው እኛ ጋር አሁን ሊያስተካክሉ አይችሉም ሲሉ ነው የገለጹት። በተደጋጋሚ ጊዜ በኢትዮጵያ የሚስተዋለውን የዩኒቨርስቲዎች ጉዳይ በተመለከተ የሚደረጉት ችግሮች አለመቀረፉ እጅግ አሳዛኝ ነው ሲሉ ብዙዎቹ ይገልጹታል። የትምህርት ጥራትና በተለይም የሚደረጉት ችግሮች እየበዙ መሄዳቸውንም ይገልጻሉ። መቅዶን የኢትዮጵያ ንግድ ባንክ ለመቅዶኒያ ሰላሳ ሚሊዮን ብር ድጋፍ ማድረጉ ተገለጸ። የኢትዮጵያ ንግድ ባንክ ለመቅዶኒያ የአረጋውያንና የአይምሮ ሕሙማን መርጃ ማዕከል ነው ሰላሳ ሚሊዮን ብር ድጋፍ ማድረጉ የተገለጸው የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ ሰላሳኛ ቀኑን በያዘው የመቅዶኒያ እርዳታ ማሰባሰቢያ ዝግጅት ላይ በመገኘት የባንኩን ድጋፍ አበርክተዋል። አቶ አቤ እንዳሉት ከሆነ ከኢትዮጵያ ንግድ ባንክ ሰራተኞችና ና ማኔጅመንት አባላት የተሰበሰበውን 18 ሚሊዮን ብር እንዲሁም የባንኩን 12 ሚሊዮን ብር ወጪ በማድረግ በድምሩ ሚሊዮን ብር ድጋፍ ማድረጋቸውንም ገልጸዋል። ይህ እርዳታችንም ይቀጥላል ሲሉ ነው ያሳወቁትም። ዩናይትድ ስቴትስ የመንግስት ሰራተኞች ከደቡብ ሱዳን እንዲወጡ ትእዛዟን አስተላለፈች። ዩናይትድ ስቴትስ ደቡብ ሱዳን ውስጥ እየታየ ያለውን ውጥረት እየበረታ በመምጣቱ ነው በአስቸኳይ ጊዜ ሰራተኞች ውጭ ያሉ የመንግስት ሰራተኞች ሀገሪቱን ለቀው በአስቸኳይ እንዲወጡ ትእዛዝ አስተላልፋለች። በዩናይት ስቴትስ የውጭ ጉዳይ ሚኒስትር ባወጣው የአስቸኳይ የጉዞ ማስጠንቀቂያ በደቡብ ሱዳን ጦርነት መቀጠሉና ህዝቡ በቀላሉ ሊያገኛቸው ወደሚችልባቸው አካባቢዎች መውጣት እንዳለበትም አሳስበዋል። በሱዳን የሚደረገው እንቅስቃሴ አደጋ እያስ ያስከትላል ስለሆነም ዜጎች በአስቸኳይ ውጡ ሲል ነው ጥንቃቄ በተሞላ መልኩ ያዘዘው። ከደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር ጥብቅ ግንኙነት ያለው የታጣቂ ቡድኑ በማክሰኞነት ሰሜናዊ ሀገሪቱ ክፍል የሚገኘውን የጦር ሰፈር ላይ ወረራ ማካሄዱን ተከትሎ ነው። ለማቻር ታማኝ የነበረው የጦር ምክትል አዛዥ ጀነራል ጋብርኤል ዶፓ እና ሁለት ሚኒስትሮች ለእስር መዳረጋቸው አይዘነጋም። አሁን አሜሪካ በአስቸኳይ እንዲወጡ ትእዛዙ መስጠቷም ታውቋል። ካናዳ የካናዳ መንግስት በአዲስ አዲስ መሪውን መምረጡ ተገለጠ። በካናዳ የሚገኘው ምርጫ ከተከናወነ በኋላ ነው የካናዳ ሊብራል ፓርቲ አንጋፋ ማዕከላዊ ባንክ መሪ ማርክ ካርኒና አዲስ መሪ ሆነው የተመረጡት። በዚሁ መሰረት ካርኒና አሁን ከስልጣን ያሉትን የጠቅላይ ሚኒስትር ጀስቲን ትሮፋን በፍጥነት ይተካሉ ተብሎ ነው የተገለጸው። ሆኖም ግን የሚተኩት ቀን እስካሁን ባይገለጽም የስልጣን ሽግር ጊዜው በትሮን በካቢኔ ይወሰናል ተብሎ ተገልጿል። ካናዳ አዲሱን ጠቅላይ ሚኒስትር የምትቀበለው የቅርብ አገራ በሆነችው አሜሪካ የንግድ ጦርነት ውስጥ በገባችበት በዚህ ውስጥ በዚህ ወቅት መሆኑም ታውቋል። ይህ ችግር በአስቸኳይ እስካልተፈታ ድረስ አሁንም የአሜሪካና እንደዚሁም ደግሞ የካናዳ ፍጥጫው ይቀጥላልም ተብለዋል። በመጨረሻ የአሜሪካ ጤና ሚኒስትር ስራቸውን በፈቃዳቸው ለሚለቁ ሰራተኞች 25 ሺ ዶላር የአንድ ጊዜ ክፍያ አቅርባለሁ ሲል ገለጸ። ሲቢኤስ ጉዳዩን ከቅርብ የሚያውቁ ምንጮቹን ጠቅሶ እንደዘገበው ከሆነ ስራቸውን በፈቃዳቸው ለሚለቁ ሰራተኞች የሚቀርበው ክፍያ እስከ መጋቢት አምስት ድረስ ይቆያል ሲል ነው የገለጸው። በፈቃዳቸው እስከ ለቀቃቸው ድረስ ይህንን ገንዘብ ክፍያ ይፈጸምላቸዋል ሲልም ገልጧል። በተመሳሳይ የአሜሪካ ማህበራዊ ትስር ዋስና አስተዳደር በገዛ ፈቃዳቸው ከስራ ለሚሰናበቱ ሰራተኞች አምስት ሺህ ዶላር የካሳ ክፍያም አቅርቧል። የትራምፕ አስተዳደር በጦር በጥር ወር መገባደጃ በገዛ ፈቃዳቸው ስራ ለመልቀቅ ለተስማሙ የመንግስት ሰራተኞች ስምንት ወር የስራ ስንብት ክፍያ እንዳቀረበ እና በአስር በመቶ የሚሆኑ የፌዴራል ሰራተኞች ክፍያውንም ሊፈጽምላቸው እንደሚችል ነው የገለጸው። ይህንን የሚፈጽሙ ካሉ እኔ ክፍያውን በአስቸኳይ እሰጣለሁ ሲል ገልጠዋል። ክብሯንት፣ ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾ አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክቡራንት ተመልካች አድማጮቻችን ጋር በምናደርገው የቀጥታ እስከምንገናኝ ሰላም ጤና ስጥልኝ እያልኩ የሚሰናበታችው ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት የነበርኩኝ ጤና ስጥልኝ